ነሆ ዱንያ ላይ የሰው ልጆች የተሟላ እረፍትን እንደማ ያገኙ የተሟላ ደስታን እንደማ ያገኙ በመረዳት ለተሟላውና ለእውነተኛው የአኼራ ደስታ እዚህ አካላችሁን በዒባዳ በመልካም ስራ በማድከም ተዘጋጁ። አላህ ተባረከ ወተዓላ የምንኖርባትን ዓለም ዱንያ ብሎ ሰይሟታል። ዱንያ ማለት ጎደሎ ማለትን፣ ዝቅተኛ ማለትን ቅርብ ማለት ነው። በጉድለትና በእንከን የተሞላች ሀገር ናት። አቅል ያለው ሰው በሙሉ ጉድለትና እንከን የሌለበትን ህይወት ሲፈልግ፣ ይህ ጉድለትና እንከን የሌለበት እውነተኛ ደስታ የተሞላ ህይወት ያለው አኼራ እንደሆነ ጀነት ላይ እንደሆነ ያውቃል። ይህን መገኛው የት እንደሆነ ያወቁትን የተሞላ ደስታ ለማግኘት ደግሞ ኢማንና መልካም ስራ እየገደ ነው ሙእምን የተሟላ ደስታ የሚያገኘው አንድ ብሎ እግሩ እንጀነት ላይ ሲያሳርፍ ብቻ። እረፍትና የተሟላ ሰላም ያለውም እዛ ሲደርሱ ብቻ። ከዚያ በፊት በምንም መልኩ የሰው ልጅ ሁሌ በሁሉም ነገር ላይ ደስተኛ ሊሆን ሁሌ እረፍት ሊሰማው በጭራሻ አይችልም። ዱንያ ላይ ሁሌም ደስተኛ ሁኜ ልኑር፣ ሁሉ ነገር ተሟልቶልኝ ተስተካክሎልኝ ልኑር፣ እንቅፋት አይምታኝም የሚል ሰው መቼም ሊያገኘው የማይችለውን ነገር እየፈለገ እንደሚደስም ጠንቅቆ ሊያውቅ ይገባዋል። ይልቁንስ የተሟላ ደስታ ጀነት ላይ ለማግኘት እዚህ ጊዜውን ጉልበቱን ለኸይር ሊያውልና እውነተኛውን የአኼራን ሰላም ደስታ በሚያገኝበት ነገር ሊጠመድ ይገባዋል። የሰው ልጅ እናቱ ማህጸን ውስጥ ነፍስ ከተደራበት ጊዜ ጀምሮ በዚህ ዱንያ ነፍሱ ወጣ ቀብር ለተለያዩ መከራዎች ተጋልጦ ሲራጵን ተሻግሮ ጀነት እስካልገባ ድረስ ከመከራዎች፣ ከችግሮች፣ ከሰጋዮች አይደለም የሰላም የሰላምና የችግር መለያ የሆነው ድልድይ ሲራጵን ሲራጵን አልፎ ከጀርባው ትቶ መሄድ የቻለ ከሰቃይና ከመከራ ሁሉ መዳን ችሎ ሁሌም በማይለፈርስ ሰላምና ደስታ ውስጥ መኖር ይችላል። የችግርና የድሎት መለያ የሆነውን ድልድይ ያልተሻገረ ሰው ምንም እንኳ ለደስታ ለሰላም ለራሀ የሚያስፈልጉ ነገሮች ቢሟሉለትም፣ ሳይቸገር፣ ሳይታመም፣ ሳይጎዳ፣ ሳይረበሽ መኖር እንደማይችል ጠንቅቆ ሊያውቅ ይገባ። ለአላህ ተባረከ ንቁ የሆኑ አስተዋይ የሆኑ ሷልሕ ደጋግ ባሮች አሉት። የዱንያ ምንነት አዩ፣ አጠኑ። በጥናታቸው መሰረትም ዱንያ ዘለዓለማዊ መኖሪያ ዓለም አለመሆኗንም አወቁ። ይልቅ ዱንያ ወደ አፌራ መሸጋገሪያ ባህር እንደሆነች አወቁ። ባህር ውስጥ ያለ ሰው በሰላም ከባህሩ መውጣት የሚችለው መርከብ ሲኖረው ነው። ከአዱንያ

የአላህ ባሮች ሆይ፣ ጌታችሁ አላህን ተባረከ ወተዓላ ያዛችሁን በመታዘዝ የከለከላቸውን በመከልከል የሚገባውን ፍራቻ ፈሮት ከሞታችሁ በፊትም ከሞት በኋላ ላለው ሕይወት ኸይር ስራን በመስራት ወንጀልን በመተው በሚገባ ተዘጋጁለት። እንሆ ዱንያ ላይ የሰው ልጆች የተሟላ እረፍትን እንደማያገኙ የተሟላ ደስታን እንደማያገኙ በመረዳት ለተሟላውና አላውና ለእውነተኛው የአኼራ ደስታ እዚህ አካላችሁን በዒባዳ በመልካም ሥራ በማድከም ተዘጋጁ። አላህ ተባረከ ወተዓላ የምንኖርባትን ዓለም ዱንያ ብሎ ሰይሟታል። ዱንያ ማለት ጎደሎ ማለት ነው፣ ዝቅተኛ ማለት ነው፣ ቅርብ ማለት ነው። በጉድለትና በእንከን የተሞላች ሀገር ናት። አቅል ያለው ሰው በሙሉ ጉድለትና እንከንን የለበትን ህይወት ሲፈልግ ይህ ጉለትና እንከን የሌለበት እውነተኛ ደስታ የተሞላ ህይወት ያለው አኼራ እንደሆነ ጀነት ላይ እንደሆነ ያውቃ። ይህን መገኛው የት እንደሆነ ያወቁትን የተሟላ ደስታ ለማግኘት ደግሞ ኢማንና መልካም ስራ እየገደ ነው። ሙእምን የተሟላ ደስታ የሚያገኘው አንድ ብሎ እግሩን ጀነት ላይ ሲያሳርፍ ብቻ ነው። ረፍትና የተሟላ ሰላም ያለውም እዛ ሲደርሱ ብቻ ነው። ከዚያ በፊት በምንም መልኩ የሰው ልጅ ሁሌ በሁሉም ነገር ላይ ደስተኛ ሊሆን ሁሌ ረፍት ሊሰማው በጭራሽ አይችልም። ዱንያ ላይ ሁሌም ደስተኛ ሆኜ ልኑር፣ ሁሉ ነገር ተሟልቶልኝ ተስተካክሎልኝ ልኑር፣ እንቅፋት አይምታኝ የሚል ሰው መቼም ሊያገኘው የማይችለውን ነገር እየፈለገ እንደሚደትም ጠንቅቆ ሊያውቅ ይገባዋል። ይልቅ የተሟላ ደስታ ጀነት ላይ ለማግኘት እዚህ ጊዜውን ጉልበቱን ለኸይር ሊያውልና እውነተኛውን የአኼራን ሰላም ደስታ በሚያገኝበት ነገር ሊጠመድ ይገባ። የሰው ልጅ እናቱ ማህፀን ውስጥ ነፍስ ከተደራበት ጊዜ ጀምሮ ከዚህ ዱንያ ነፍሱ ወታ ቅብር ውስጥ ለተለያዩ መከራዎች ተጋልጦ ሲራጡን ተሻግሮ ጀነት እስካልገባ ድረስ ከመከራዎች ከችግሮች፣ ከሰቃዮች አይደለም። የሰላምና የችግር መለያ የሆነው ድልድይ ሲራጥን ሲራጥን አልፎ ከጀርባው ትቶ መሄድ የቻለ ከሰቃይና ከመከራ ሁሉ መዳን ስሎ ሁሌም በማይለፈርስ ሰላምና ደስታ ውስጥ መኖር ይችላል። የችግርና የድሎት መለያ የሆነውን ድልድይ ያልተሻገረ ሰው ምንም እንኳ ለደስታ ለሰላም ለራሃ የሚያስፈልጉ ነገሮች ቢሟሉለትም ሳይቸገብ ሳይታመም ሳይጎዳ ሳይረበሽ መኖር እንደማይችል ጠንቅቆ ሊያውቅ ይገባ። አላህ ተባረከ ወተዓላ ንቁ የሆኑ አስተዋይ የሆኑ ሷሊህ ደጋግ ባሮች አሉት። የዱኒያ ምንነት አዩ፣ አጠኑ። በጥናታቸው መሰረትም ዱንያ ዘለዓለማዊ መኖሪያ ዓለም አለመሆኗንም አወቁ። የልቅ ዱንያ ወደ አኺራ መሸጋገሪያ ባህር እንደሆነች አወቁ። ባህር ውስጥ ያለ ሰው በሰላም ከባህሩ መውጣት የሚችለው መርከብ ሲኖረው ነው። ከአዱንያ ባህር ውስጥ መውጣት የሚቻልበት መርከብ መልካም ጥራን፣ አስተማማኝ መሸጋገሪያ። አላህ ተባረከ ወተዓላ የሰው ልጅን ሲፈጥረው በከበድ ውስጥ ፈጥሮታል لقد خلقنا الانسان في كبد ብሏል። በድካም በውጣ ውረድ የተከበበ አድርገን ፈጥረነዋል የሰውን ልጅ ይላል። ወከዘሊከ የአዩሃ ልኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላጢህ ብሏ የሰው ልጅ ሆይ አንተ ወደ ጌታ እየደከምክ እየጣርክ እየሰራህ ትጓዛለህ፣ መጨረሻ ላይም ጌታህን ትገናኘዋለህ ብሏ ከአላህ ጋር ተባረክ ወተዓላ እስክንገናኝ ድረስ ሁሉም የሚለፋ ነው የሚደክመን ነው። ኸይር የሚተሩተን በኸይር ይለፋሉ፣ ይደክማሉ፣ ይጾማሉ፣ ይሰግዳሉ። ሸር የሚሰሩትም እንደዚሁ ሸይጣን ያለፋቸዋል፣ ያደክማቸዋል። መጨረሻ ሁለቱም ከጌታቸው ጋር መገናኘታቸው አይቀርም። እዚህ ዱንያ ላይ ሲለፋ ሲደክም ሲሰቃይ ኖሮ አላህ ፊት በሚገናኝበት ጊዜ የሰው ልጅ ለሁለት ይከፈላል፣ ሶስተኛም የለውም። የሥራ መዝገቡን በቀኝ እጁ የተሰጠ በደስታ ይኖራል። የሥራ መዝገቡን በግራ እጁ የተሰደ ደግሞ ዋጽፋቴ ዋውር ይላል። አላህ ተባረከ ወተዓላ ዱንያን የፈጠራት ለመከራ ለፈተና። ማግኘትም ፈተና ነው፣ ማጣትም ፈተና ነው። በጤና መኖርም ፈተና ነው፣ መታመምም ፈተና ነው። ልጅ ማግኘትም ፈተና ነው፣ አለማግኘትም ፈተና ነው። ከዙሪያችን ያሉ ነገሮች በሙሉ ዱኒያ ላይ እስካለን ድረስ የሚፈትኑን ነገሮች ናቸው። ወነብሉኩም ብልሸሪ ወልኸይር ፊትና ወኢለይና ቱርጀዑን ብሏል። በጥሩም በመጥፎም እንፈትናችኋለን ወደኛ ስም መለሳላችሁ ይላል። የፈተናውን ውጤት ለመቀበል ለመሸለም ወይም ለመቀጣት። ብዙ ጊዜ ሰዎች ከነሱ ውጭ ዱንያ ላይ የተቸገረ ያለ አይመስላቸውም። ነገር ግን ሐቂቃው ሁሉም ወደ ዚህች ምድር ላይ የመጣ በሙሉ ወደ ዱንያ የመጣው በሙሉ የፈተና አዳራሽ ውስጥ ነው ያለው። ከፈተናው አዳራሽ የሚወጣው ሲሞትም የረህመት መላእክቶች ሲወስዱት ከቀብር ስቃይና ፈተና ሲድን ሲያልፍን ብዙዎች መፈተንን ችግርን በማጣት በመታመን ብቻ ሊገድቡት ይችላሉ። ማግኘትና እንደፈለጉ ሆኖ መኖርም ሌላ ፈተና ነው። እንደውም ብዙ ሰዎች በማጣት በመቸገር ምክንያት የሚደርስባቸውን ፈተና ያልፉታል፣ ይሰብራሉ፣ ምንም ማድረግ ስለማይችሉም ችለው ያሳልፈዋሉ። ሌሎች ደግሞ ጥቅሙን አውቀው አጅር እየከጀሉ በደስታም ያሳልፈዋሉ። ብዙ ጊዜ ሰዎች የሚወድቁት ፈተና ላይ የሚወድቁት በድሎስ ይፈተኑን ሁሉም ፈተናን ሁሉም ተፈታኝ የአዱንያ ፈተና ላይ ሀብታሙም፣ ድሀውም፣ አዋቂውም፣ አላዋቂውም፣ መሪውም፣ ተመሪውም፣ ወንዱም ሴቱም እኩል፣ የፈተናዎች አይነት ብቻ ነው የሚለያየው። ከእኔ ውጪ ማንም የተፈተነ የለም፣ ትልቅ ችግር ውስጥ ነው ያለሁት እንድትል የሚያደርግ ስቃይና መከራ ውስጥ እንኳ ብትሆን ከአንተ የባሰ ሊኖር ይችላል ቤቱ የሚቆጥረው።

የዱንያ እንጠፊነት በማወቅ ለአኼራ ስንቅ በመሰነቅ እዚህ ዱንያ ላይ ያሉ የፈተና አይነቶች በሙሉ እንኳ ቢደመሩ ከአኼራ ፈተና አንጻር እዚህ ግባ የሚባሉ አይሆንም። አኼራ እንዳለበት የሚያውቅ ሰው ያ ዱንያ ፈተናዎችን በሙሉ ከአኼራው በማነጻጸፍ ይችላል፣ ይታገሳል። እንደው ከዋናው ከአኼራው ጠብቀኝ እንጂ የዱንያው ቀላል ነው ይላል። ولعذاب الآخرة أشد وأبقى ስለተባለ እምቢ ይላል። አላህ ተባረከ ወተዓላ አኼራ ላይ ያዘጋጀው ስቃይ ዱንያ ላይ ካሉ ችግሮች መከራዎች፣ የሚበረታ ነው። ዘር ዘላለማዊም ቀጣይም ነው። ዱንያ ላይ ዛሬ ብትታመም ነገ ትድናለህ። ዛሬ ብታጣ ነገ ታገኛለህ። ወዳጅ በሞት ቢለየህ ነገ ሌላ ወዳጅ ይተካል። አሊያ ደግሞ አንተም ቀድሞህ ወደ ሄደው ወዳጅህ ትሄዳለህ። መፍትሄ የሌለው ችግር ከአላህ ረህመት በስተቀር የአኼራ ስቃይ የአኼራ መከራ ከዚህ በየጊዜው ሰዎች የደረሰባቸውን ችግር አጉሉተው በማየት አልፎ ሁሉ አላህን ተባረከ ወተዓላ እስከ ማማት እስከ መጠርጠር ድረስ፣ ለምንድነው ካፍሮች እንደልባቸው የኖሩ የተዝናኑ ሁሉ ሞልቶላቸው እንደሻቸው የሆኑ፣ እኔ እሱ ባሪያ ከመሆኔ ጋር እንዲህ መሆነው እንዲ አይነት ችግሮች የሚገጥሙኝ የፈለኩትን ማጣው እያሉ ኻሊቁን አላህን ተባረክ ወተዓላ መህሉቅ ዘንድ ሄደው የሚወቅሱ ሰዎች። ል ላ ዩስአሉ አማ የፍዓል ወሁም ዩስአሉን አላህ ተባረከ ወተዓላ ይሄን ለምን አረፍኩ ተብሎ አይጠየቅም። የሚጠየቀው የሰው ልጅ ነው። አላህ የሚያደርገው ነገር በሙሉ ምክንያት አለ፣ ጥበብ አለው። የሰው ልጆች በሙሉ የሚጠቅም ነው። እዘን ዱንያ ላይ ስንኖር ከበድ ውስጥን ያለነው፣ ትግል ውስጥን ያለ ነው፣ ልፋት ውስጥን ያለ ነው። የምናርፈው ስራ ዘንድ ነው በሰላም ተቸግረን እግራችንን ጀነት ላይ ማሳረፍ ስንችል ከዚያ በፊት መታመም፣ ማጣት፣ መቸገር ያለን ትዳር ያለው ትዳር አልሰምር ብሎት ሊቸገር ይችላል። ትዳር የሌለው ትዳር በማጣት ሊቸገር ይችላል። ልጅ የወለደ በልጆች አለመስተካከል ሊጨነቅ ሊረበሽ ይችላል እ ሊሰቃይ ይችላል። ልጅ ያልወለደ ልጅ አላገኘሁም ብሎ ሊሰቃይ ይችላል። ሌላኛው በጎረቤቱ አዳ ሊደረግ ይችላል። ሌላ በስራ ባልደረባው ሊፈተን ይችላል ማይፈተን አዳማ ይደረግ ማንም የለም አላህ ተባረከ ወተዓላ በእንዲህ ዓይነቱ ወቅት ላይ ተሰበረን አኼራ ላይ ይክሰናል። አተስቢሩን ፈትነናችኋል እንፈትናቸኋለን መሰበር አለመሰበራችሁ በተጨባጭ ይታይዘንድ ይላል በሰላም ጊዜ ሁሌም ሁሉም ሳብር ሁሉም ክብሩን ጠብቆ የሚኖር ሰውን ነገር ግን ትንሽ ሙሲባ ስትመጣ ነው የሁሉ ማንነት የሚታወቀ ያዙኝ ልቀቁኝ የሚሉት የሰው ልጆች እነወ። ዱንያ ላይ ማይፈተን የለም። ነቢያት ሁሉ ተፈትነዋል። የአላህ ወልዮች ተፈትነዋል። በፈተናው ልክ የሰው ልጅ ከሰ በረከት አገተ አኼራ ላይ የላቀ አጅርን ያገኛል። የዱንያ እንቀሲነት ያውቃል። ይሄ ፈተና ስቃይ መከራ የበዛበት ሀገር ለእኔ አይመቸኝም እንደ ጌታዬ ሆይ ጀነትን ማገኝበትን ኸይር ስራ አግራት

ዓላ አሊሂ ወአስሓቢሄ ወመንዋላ ወባዕድ ዱንያ ገና ስትፈጠርም የደፈርሰች ና የተበከለች ና ዱንያ የሚለውን ስም የወሰደችውም ከዚሁ አንጻር ዱንያ ላይ የተመዋላ መቼም ማይደፋ ማይደፈርስ ደስታና ሰላምን የሚፈልግ ሰው ማለት ውሃ ውስጥ ፍም እንደሚፈልግ ሰው ዱንያ የተፈጠረችው እንደዚህሆን አስተካክላት አለው ሁሌ እኔ በፈለኩት መልኩ ቀጥ እንድትል አድርጋታለሁ፣ የሚል ሰው ከውሃ ውስጥ የእሳት ስም አወጣለሁ እንዳለን የሚቆጠር እንሆ። ምንም አይደፈርስ ሁሌ በፈለጉት መልኩ ሊቀጥል የሚችል እውነተኛ ደስታን፣ ሰላምን፣ የውስጥ ረፍተን የሚፈልግ ሰው ይህ የሚገኘው ጀነት ውስጥ ሱራቱን ከተሻገሩ በኋላ ነው። ይህ ደግሞ በዋዛ አይገኝም። እዚህ ዱንያ ላይ ልፋት ትዕግስት ይፈልጋል። በተለያዩ መልኩ የሰው ልጆች ይፈተናሉ። ከፈተና የሚድን ማንም የለም በለናል። አልፎ ሁሉ አሸዱ ናሲ በላእን አልአንብያኡ ቱመ ልአምሰሉ ፈልአምሰል ብለዋል ነቢ ሰላቱ ወሰላም። ዱኒያ ላይ ፈተና መከራ፣ ስቃይ፣ ችግር የሚበረታባቸው ከሰው ልጆች ውስጥ ነቢያት ናቸዋል ነቢ ሰላቱ ወሰላም። የአላህ መልክተኞች ነቢያት ከማንም በላይ የሚፈተኑት እነሱ ናቸው። ተሰድበዋል ተደብድበዋል ተርበዋል፣ ከሀገር ተፈናቅለዋል፣ የተለያዩ ጉዳቶች ችግሮች ደርሰውባቸዋል። ይሄ የሆነው አላህ ዘንድ ያላቸው ደረጃ ከፍ እንዲህ ነው። ከዚያ በኋላም እንደ ነቢያት በዲኑ ለመጠንከር ጥረት የሚያደርግ ሰው ነው። ከነቢያት ቀጥሎ ፈተና የሚበረታበት የሰው ልጅ በዲኑ ልክ ይፈተናል ብላል። ይህ ከመሆኑ ጋር ጥቃቅን ፈተናዎች ችግሮች ሲደርሱባቸው ከዚህ አይነት ህይወት ሞት ይቻለኛል ሰዎች አሉ ከወንድም ከወንድም ከሴትም ዲነል እስላም ውስጥ ከገቡ አጭር ጊዜ ያስቆጠሩም ዲነል እስላም ላይ የተወለዱም ጭም ፈተናን ማይቋቋሙ ሰዎች አላህን ተባረከ ወተዓላ የሚያደርገው ነገር ሕክማ ላይ ምክንያት ላይ የተመሰረት እንዳልሆነ የሚያዩ ሰዎች እኛ የእሱ ኸልቅንም ያደረገውን ቢያደርግ አይጠየቅም። የሚያደርገው ነገር በሙሉ ጥቅም አለ፣ ምክንያት አለ። በእንደዚህ አይነት ሀል ላይ የሚኖር ሰው ፈተና የበዛበት ሰው የህይወትን ጣዕም ያጣ ሰው ምንድን ነው መፍትሄው? የተባለ እንደሆነ መፍትሄዎች አሉ። የአዱንያን ችግር የአዱንያን ፈተና በላ ግልጽ የሚሆን ውስጣዊ፣ ከቤተሰብ ጋር የተያዘ የሚሆን ከውጭ ከስራ ጋር የሰው ልጆች በጥቅሉ ህይወታቸው እንዳያስደስታቸው ችግር ላይ ነኝ፣ መከራ ላይ ነኝ፣ ሰላም መጥቻለሁ እንዲሉ የሚያደርግ ችግር ውስጥ ያሉ ሰዎች በሙሉ የችግራቸው መፍትሄ በአንደኛ ደረጃ እየተፈተንኩ ያለሁት እኔ ብቻ አይደለሁም ብሎ ማመን። የተሰቃየ የተፈተነ ያለው ብቻውን እንደሆነ አድርጎ የሚያስብ ሰው መቋቋም አይችልም፣ አቅም አያገኝ አብረው የሚቸገሩ ሰዎች ከዙሪያው እንዳሉ ካወቀ መዝናናት ይችላል፣ ብርታት ያገኛል። እኔ ብቻ አይደለሁም ይላል፣ ለመርሳት ይሞክራል። ኢዘን የምናውቃቸውም የማናውቃቸውም የተለያዩ የተፈተኑ ሰዎች አሉ። ዱንያ ውስጥ ሲኖር ማይፈተን የለም። የትኛውም ሰው ላይ ሊደርስ የሚችል ፈተና መከራ ነው የደረሰብኝ ብሎ ማመን በተወሰነ መልኩ መረጋጋት መቋቋም እንድንችል ያደርጋል። በሌላ በኩል ማንኛውም አላህ ተባረከ ወተዓላ የሚወስነው መሆኑን ፈቅዶ የሰው ልጆች ላይ የሚደርስ ፈተና ሙሲባ ችግር በሙሉ በአላህ ውሳኔ መሰረት ነው የሚከሰተው። ምክንያት ይኖረዋል። በአንድ በኩል ጉዳት ቢሆንም ጉዳት ቢመስለንም ውስጡ ላይ ጥቅም ይኖራል። እኛ አናውቅም እንጂ መታመም ጥቅም አለው። አዎ፣ ማጣት፣ መክሰር ጥቅም አለው። አዎ፣ ወላጅን፣ ወዳጅን፣ ትዳር አጋርን በሞት ማጣት ጥቅም አለው። አዎ፣ ማንኛውም አላህ የሚያደርገው ነገር ለሰው ልጆች ጥቅም አለው። በአንድ በኩል ጉዳት ቢሆን ነገር ግን ይሄን ጥቅሙን ማግኘት የምንችለው ስንሶብር አለቀን፣ ማሰብ ስንችል፣ አላህ ተባረከ ወተዓላ ለባሮቹ ከማንም በላይ የሚያዝን ጌታ መሆኑን በእርግጠኝነት ስናምንም እናምንም። እዛ በሁለተኛ ደረጃ የህይወት ፈተናዎችን ችግሮችን ለመቋቋም የሚረዳው ማንኛውም ህይወታችን ላይ የሚከሰት ነገር አላህ ፈቅዶት ነው ቀድሮት ነው ምክንያት ይኖረዋል። ኋላ ላይ ሊገባ እንችላለን። ምክንያቱም ያኔ ማማረር አልነበረብኝም በቃ፣ ስለዚህ ነው ጌታዬ እንዲህ ያደረገው፣ ልነድ እንችላለን። ዱንያ ወይ መኼራ ላይ ወይም ሁለቱም ላይ ጥቅም ይኖረዋል። ዓዛ አንተክረሁ ሸይአን ወሁዋ ኸይሩ ለኩም ብሏል። አንድ ነገር ልትጠሉት ትችላላችሁ፣ ይህ ለእናንተ ኸይር ሆኖ ሳለ። አንድ ነገር ደግሞ ልትወዱት ትችላላችሁ፣ እሱ ለእናንተ መጥፎ ሆኖ ሳለ። አላህ ያውቃል፣ እናንተ አታውቁም ብሏል። ስለዚህ ማንኛውም አላህ የወሰነው ውሳኔ ኸይር ነው፣ መልካም ነው። ከላይ መጥፎ ቢመስልም ቢያሳምመኝም፣ የጎዳኝ ቢመስልም ባይሆን ጥሩ ነበረ የሚያስብል ቢሆንም ነገር ግን አላህ ካደረገው ደግ ነው ኸይር ነው። ረዲቱ ቢላሂ ረባ ጌታዬ አላህ ተባረከ ወተዓላ ያደረገውን ነገር ሁሉ ወደ እጄ ተገብያለሁ ማለት ችግሮችን ለመቋቋም ይረዳ። ከዛ ልክ በሦስተኛ ደረጃ የዱንያን ምንነት ማወቅ ነው። ያለሁት የት ነው? እስር ቤት ነው ያለሁት። ዱንያ ውስጥ ነው ያለሁት። የፈተና አዳራሽ ውስጥ ነው ያለሁት። ጭቃ ውስጥ ሆኖ ጭቃ አይንካኝ የሚል ማን ነው? ውሃ ውስጥ ሆኖ ውሃ እንዳይነካኝ የሚለው ማን ነው? ዱንያ የተከበበችው በፈተና በሙሲባ ለቀድ ጁቢለት ዓላ ከደርን ወአንተ ትሪዱሃ ሰፍወን ምነ አልአቅዳር ወልአቅዳር አንተ ዱኒያ ሁሌጥ ርት እንድትል ትፈልጋል። እሷግን የተፈጠረችው ደፍርሳን በቆሻሻ ተሞልታን። ዱንያ ላይ ሁሉ አል ከይሩ ለ ሸሩማል ሚያስደስተውማለ የሚያስከፋውማል ዱኒያ ላይ ብርዳ አለ ሙቀት አለ ንፋሳ ጥሩ ሰዋለ መጥፎ ሰዋል። እነዚህ ነገሮች አይፈራረቁብኝ ማለት አስ ከእኔ ውጭ ሌላ ሰው እንዳላየ ንፋስ ብቻ ነው ምፈልገው ፀሐይ እንዳ ላይ ክረምዝ ብቻ ነው ፈልገው በጋ ንዳ ላይ ለሁሉም ተዘጋጅታ ሁሉንም እናስተናግዳለን። ልክ እንደዚሁ ዱንያ ላይ ህመማል፣ ማጣታል፣ ከወዳጅ መለየታል፣ የተመኙትን ማጣታል። ስለዚህ ይሄን የዱኒያን ባህሪ አሕዋሏን፣ ሁኔታዋን ማወቅ ችግሮች በሚደርሱብን ጊዜ ትዕግስት እንዳናጠ ያደርገናል። በዚህ ብቻም አያበቃም። በአራተኛ ደረጃ ዱኒያ ላይ መቼም እረፍት እንደማይኖር ከፈተና በኋላ ሌላ ፈተና ሊመጣ እንደሚችል መዘጋጀት። በመሰረቱ ዱንያ የፈተና የችግር፣ የስጋይ ሀገር ናት። ከአንዱ ፈተና ብንወጣ ወደ ሌላኛው ፈተና ልንገባ እንደምንችልም መዘጋጀት አለ። ሾህ ላይ የሚራመድ ሰው በሾህ የተነጠፈውን መንገድ ጨርሶ እስካልወጣ ድረስ ሰውነቱ ሁሉ ፈታይ ነው የማይታዘዝ ይጠነቀቃል። የተለያዩ አደጋዎች፣ ስጋቶች ያሉበት አካባቢ ላይ የሚኖር ሰውም ሁሌም ሰውነቱን ሰብሰብ አድርጎ ተጠንቅቆ ነው የሚኖረው። ሀከዘ ዱኒያ፣ ዛሬ አንዱን ተገላገልኩ ስትል ነገ ሌላ ነገር ትሰማል። ዛሬ ልጅ ተወለድልኝ ብለህ ስትደሰት በማግስቱ አንድ ልጅህን ወይም ወዳጅህን አጥተህ ልትከፋት ትችላል። በዚህ በኩል አተረፍኩ ብለህ ያለህን የገንዘብ መጠን ስትቆጥር፣ በሌላ በኩል የሚያጎድል ነገር ይገጥመሃል። ሀከዘ ዱኒያ፣ የዱኒያ ጠቢዓዋ ይሄን ባህሪዋ፣ ይሄን ለማንም አልሞላቸው፣ ለማንም አትሞላም። ቀድሞውኑ ዱንያ ስሟ ዱንያ የተባለው ጉድሎት ስለሆነ ስለማትሞላ ሰላሳ 30 20 ዓመት ለፍተህ ደክመህ ራሴን ቤተሰቦቼን በደስታ እኖርበታለን ብለህ ቤት እንደገነባህ በማታውቀው ምክንያቱ ቤትህ ሊፈርስ ይችላል። ያንተ አይደለም ልትባል ትችላለህ። በእንዲህ አይነቱ ዱንያ ውስጥ የሚኖር ሰው ፈተና ለእሱ አዲስ ሊሆን አይገባም። እንደዚህ አይነት ፈተናዎች ሙእሚን ላይ የሰው ልጅ ላይ ተፈራርቀው ተፈራርቀው ተፈራርቀው መጨረሻ ላይ ለሰከራተል መውት ያቀብሉታል። ሰከራተል መውት ለሞት ለገብር ውስጥ ፈተናና ስቃይ ድንጋጠ ያቀብሉታል። ከዚያ በኋላ ሲራባል ይሳባል። ህፃናት ሁሉ እንዲሸብቱ የሚያደርግ መከራና ስቃይ አለ። ከዚህ ሁሉ ስቃይና መከራ በኋላ ወይም እረፍት አለ፣ ድካም ህመም፣ ስቃይ ማይከተለው እውነተኛው ደስታ፣ አልያ ደግሞ ዱንያ ላይ ከነበረው የባሰ የከፋ ማያቋርጥ ስቃይና መከራ ይኖራል ጀሃንም ላይ ከሞት በኋላ ይዘን የዘልዓለም ሰላምን፣ ደስታን፣ እውነተኛ እረፍትን የፈለገ እዚህ ዱንያ ላይ እረፍት እንደሌለ ይወቅ። እዚህ ዱንያ ላይ የተሟላ ሰላም እንደሌለ ይወቅ። ደስታም ሀዘንም አለ። ለሁሉም መዘጋጀት እውነተኛውን ደስታም አገኘው ጀነት ላይ ነው ብሎ አምኖ የጀነትን ማህር ማዘጋጀት። የጀነት ማህር ኢማንና መልካም ሥራ የነቢይን ሱና መከተን ቀጥ ማለት ነው፣ ከአላህ ጋር ከሰው ልጆች ጋር አክላቅን ስነ ምግባርን